የመጀመሪያውን ጌም አሸንፈናል። ሁለተኛውን እንቀጥላለን። ከዛ አሁን ካሸነፍናት ተቀበይ ተቀበላለን። ችግር የለውም ግን ብዙ አትጎረ ደግሞ እኔ ሌላው ደግሞ እንደማይቻል ነገሯት ፋሚ በኋላ እኔ ነው

ጋይስ በሁለተኛው መሸነፍ ሶስተኛ ዕድር መስጠት የለብንም። ምንም አላውራም። እናንተ ግን ስራችሁ ሰርታችሁ አሳዩ እግዚአብሔርን። እኔ ምንም አላውራም፣ አልጎርርምም እንዲህ ነው አልልም። ብዙ ጊዜ ሰርቶ ማሳየት፣ በተግባር ማሳየት፣ ያው አውቅበታለሁ። እንደዛ አይነት ነገር ይመቸኛል። ታውቃላችሁ፣ ሶስት አካባቢ ያደረጋችሁ እንዳሰሙት ውችንም አሸንፈን ማለት ነው። ሶስተኛ ዕድል ከሰጠናት አይሆንም። እስከ ሁለት ነው እኛ ብዙ ደብል ነው ነገር እዚህች ጋር በተግባር በተግባር

አይ የምር ሩታታ ነበር። በባህሩ ሜዳ ጉራ ይነፋ እንደዚህ ይሆናል። አላህ ያቆራኝ እኔ። አይ ሚያኮራ ፋሚሊ። እንደዚህ ብትናገሪም ብታወሪም ምን ብትያምሩሽ፣ በጣም ሁሌ ሁሌ እንዳኮረኝ። አሁን ጌም ጌም ምናምን ይሄ እኮ ጌም ነው። በጣም እንዳለቀስ እየፈለክ ነው መሰለኝ። እኔ ደግሞ ይሄን ነው ያሸነፍከኝ፣ ሌላ ነገር አላሸነፍከኝም። ታውቀኛለህ። ለምን ሦስተኛውን እንድንጫወት አታደርግም? ከፈለክ ምንም ይምጣ እንጫወት